እንኳን ደስ ያላችሁ ፖፕ ተጠቃሚዎች በሙሉ አሁን ፖፕ አዳዲስ ነገሮችን እያመጣ ይገኛል ማለት ነው በዚህ ቪዲዮ እንግዲህ በርከት ያሉ ነገሮችን እየለቀቀ ቢሆንም አንድ ወሳኝ አፕዴት መርጬ ወደ እናንተ ይዤ መጥቻለሁ ማለት ነው ምናልባት የዘገየ ቢሆንም ቪዲዮውን እስከ መጨረሻው ስትከታተሉ ታገኙታላችሁ ምናልባት ያላያችሁት ካላችሁ ያያችሁት ካላችሁ፣ ከአብዴት ጋር አብራችሁ እየሄዳችሁ እንዳለ ነው። ነገር ግን አብዴት ማለት አዳዲስ ነገሮችን እየጨመረ እየቀነሰ ስለሆነ እናንተም አብራችሁ ስትቆዩ ምንድነው የተጨመረው፣ ምንድነው የተቀነሰው የሚለውን ታገኙታላችሁ። ለዛሬ አንዱን አብዴት ይዤላችሁ መጥቻለሁኝ። አብራችሁ ይቆዩ። በጣም አዳዲስ ነገሮች እየተፈጠሩ ነው፣ በፖፕ ዙሪያ ማለት ነው። እንግዲህ አጠር አድርጌ የተወሰኑትን አብዴቶች ልገልጽላችሁ ይችላለሁ። እናንተ ደግሞ አፕሊኬሽናችሁን ከፍታችሁ አብዴት አድርጋችሁ በርካታ ጥቅሞችን ማግኘት ትችላላችሁ ማለት ነው። አፕዴት ከተደረጉት መካከል አሁን ወደ አፕሊኬሽናችን በመግባት እስኪ ምን ምን እንደያዘ አብረን እናያለን ማለት ነው። ተከታተሉኝ። አሁን ቀጥታ አፕሊኬሽናችን እንዲህን ከፍትና የተለያዩ ኢንተርፌሶች ያሉት እንደምትመለከቱት እንግዲህ ከዚህ ጀምሮ ይሄ ፕሮፋይላችን ያለበት ገጽ እንደ ስንገባ በርከት ያሉ ነገሮች ተቀይረዋል እንደምታዩት ማለት ለምሳሌ ይሄ ኢንተርፌሱ ወይም ደግሞ አቀማመጡ ዝብርቅርቅ ያለ ነበረ። አሁን በመደዳ አስቀምጧል ማለት ነው። ይሄ ኤጀንት የሆነ ሰው ለምሳሌ ኤጀንት አ ኢንቫይት፣ ኤጀንት ዳይመንድ፣ ኤጀንት ኮይንስ ትሬዲንግ እያለ ወደ ታች እስከ መጨረሻ ፎሎ አስ ኦን ፌስቡክ የሚለው ድረስ ያሳየናል ማለት ነው። ስለዚህ እናንተ ኦፊሻል እና ስመንት የሚለው ፓርቲ ላይ በመግባት ሁሉንም ነገር ማለት በዚህ አጠቃላይ ሁለትና ሶስት ወር ውስጥ አዳዲስ ነገሮች የለቀቃቸውን መረጃዎች ወይም ደግሞ አብዴት ያደረጋቸው እንደ አዲስ የጨመራቸውና የቀነሳቸውን ነገራቶች ማየት ትችላላችሁ። ለምሳሌ እጅግ በጣም ጠቃሚ የሆነውን ፓርት አሁን አሳያችኋለሁ ማለት ነው። ከነዚህም መካከል ፓርቲ ላይ ያለውን አሳያችኋለሁ። ፓርቲ ላይ እንግዲህ ከዚህ ቀደም በርካታ ያሉ ልጆችን ለማስተማር ስናስብ ወይም ደግሞ ብዙ ልጆች ኑረውን እነዛን በርካታ ልጆች ለማስተማር በርካታ ወንበሮች ያስፈልጉን ነበር። ያንን ወንበር ደግሞ በኮይን ገዝተን ነው በነገራችን ላይ ፓርቲ ለመክፈት ዘጠኝ ወንበር ብቻ ነበር በሲስተሙ የሚፈቀድልን። አሁን ግን ያንን መግዛት አስቀርቶ ምናልባትም ዳይመንድ ቪአይፒ በአንድ ሚሊዮን ኮይን ገዝተን የምንጠቅመው በነፃ አድርጎታል ማለት ነው። አሁን ቀጥታ ማየት እንችላለን። አሁን ፓርቲ የሚለውን ነክተን፣ አሁን ለምሳሌ ላይቭ ላይ ነው ያለነው። ከላይቭ ወደ ፓርቲ እንነካና ላይቭ የነበረውን እዚጋ ላሳያችሁ ፓርቲ ዝጋ ከነካም በኋላ ፓርቲያችንን እንከፍተዋለን ማለት ነው። እሱን ስንከፍት እንዴት አደርገን አክቲቬት እንደምናደርገው በጣም ቀላል ነው። ይሄ የምታዩት እንግዲህ ፓርቲ ለመግባት እያንዳንዷን እንትን እያሳየ ነው የሚገኘው። ዝጋ ይሄው ዝጋ አራት ለስድስት ዘጠኝ ዝግ ድረስ ነበረ። በነገራችን ላይ በቀስ ያሳየሁት ላይ ቀጣዩ አስራ ስድስት ይሄኛው ደግሞ ይሄ አሁን መጨረሻ ላይ አስራ ስድስት ወንበር ለማግኘት አንድ ሚሊዮን ኮይን መግዛት ነበረብን በ17 ሺህ ወይም ደግሞ በ16 ሺህ ብር ገዝተን ወይም ደግሞ ኮሚሽን ከመጣልን በኮሚሽናችን አማካኝነት ነበረ ይሄን ወንበር የምናገኘው። አሁን ላይ ይሄ ነጻ ሆኗል ማለት ነው። ምንድ ነበር የሚለን እንደዚህ። ለምሳሌው እሱ ላይ አድርጌዋለሁኝ። እንደምትመለከቱት እሱን ነጭ ሆኖልኛል አክቲቭ አድርጌዋለሁኝ። ይሄን ስንነካ ምንድ ነበር የሚለን ከዚህ ቀደም ወይም ኮይን መግዛት በሚኖርብን ሰዓት ዩ ሃቭ ቱ ባይ ኦር አክቲቬት ኦንሊ ባይ ዳይመንድ ቪይፒ ይለን ነበረ። አሁንስ ይለናል አይለንም? ወደፊት አብረን ያ ውስቲ እንክፈተው። አሁን ፓርቲያችንም በዚህ መልኩ ከፍተናል ማለት ነው። አሁን እንደምትመለከቱት 16 ወንበር ው እንደምታዩት ቪይፒ የለውም፣ ወይም ኖርማል ቪይፒ እንኳን የለውም። አሁን የከፈትኩበት ማነው ቻናል ቪይፒ የለውም አይደለም ዳይመንድ ቪአይፒ ኖርማል ቪአይፒ እንኳ የሌለው ነው ማለት ነው እስከ 16ኛው ወንበር በክብ በቀስት አድርገው እያመለከትኳቸው ነው 16 ለመሆኑ እርግጠኛ እንድትሆኑ ነው በነገራችን ላይ ስለዚህ ይሄ በነፃ ለቆልናል ማለት ነው ይሄ ትልቅ ማሻሻያ ነው በነገራችን ላይ በጣም ልጆች ወንበር ወይም ደግሞ የፓርቲ ለመስራት በጣም ይቸገሩ እንደነበረ ታውቃላችሁ ለምሳሌ እኔ ልጆች ያላችሁ ታውቃላችሁ ተራ ደርስ እያለ እንግዲህ እህቶች ወንበር ላይ ተቀምጠው 800 ለማግኘት 150 ኤክስቼንጅ አድርገው እና ነገሮችን እዚ ላይ ለመማማር ብዙ ሰው እዚ ላይ መማር ይቻላል። በነገራችን ላይ ፓርቲ ላይ ተቀምጦ መኪና የገዛ ሰው አለ፣ ላይቭ ሳይገባ ማለት ነው። ይሄ ትልቅ ማሻሻያ ነውና በጣም ይጠቅማል፣ ተጠቀሙበት። ምክንያቱም ላይቭ ላይ ገብተን ነው አለ ልጆች የምንመዘግበው ያ ነገር ፓርቲ ላይም እንደሚቻል እንደዚህ ወንበር ሰፋ ሲል እዚ ጋር እየተማማራችሁ እየተወያያችሁ ብዙ ልጆችን ማፍራትና ቻናላችሁ ወይም ደግሞ እንትናችሁ ማሳደግ ትችላላችሁ፣ የገቢ ምንጫችሁ ማሳደግ ትችላላችሁ ማለት ነው። ይሄን አፕዴት ተጠቀሙበት። ሌሎችም ስላሉ በርከት ያሉ ኮሜንት ላይ አሳውቁ። ለዛሬ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ